የመጥዋት አንተ ጋር እያወራ ያለው ከእሷ ጋር ቀጥሉ፣ ምና ምንድን ነው የሚባለው? አያገባኝም እኔ እንደፈለጋችሁ መሆን ትችላላችሁ ነው እያልኩ። አታፈቅራትም ማለት ነው፣ አሷን አታፈቅራትም። አስፋል ስለማያፈቅራት ምንም አይመስለኝም እኔ። ከማን ነበር ፈቅረውን ሰው እንኳን አትረዳም አታምንም። እንደ አንተ እና የእኔንም እኮ እንትን እያለፍክ ነው ገደብ። ከእሷ ጋር ምናምን አልክ አያገባኝም፣ እንደፈለግክ መሆን ትችላለህ በቃ። እንደዚህ አይባልም ወይ? ፍንክች አለ የእነቱ ቀብራራ በኮንፊደንስ ቀብረር ብሎን እያወራው ሳይግባቡ ሲቀር ትቶት ሄደ ማለት ነው። ሰላም ጤና ስጥልኝ። የሰኒ ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። እንዴናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እና ማለት ነው ዳንያ ስቆኝ ነው ማርያምን የሳኩት ማለት ቴምብሌት ላይ የተጻፈውን አይታችሁታል። ከሱሲ ጋራ እንደፈለጋችሁ ሁኑ አልኩት አለኩ ሶ እየተባለው ነው እያወራው ማለት ነው። በራሱ በኮንፊደንስ አይደለም እያወራ ያለው ዳኒ ማለት ነው። እየተነገረው ነው እያወራው ያለው። እሱ ደግሞ አንደርስታንድ አድርጓል፣ ብሩኪ ገብቶታል እንደተባለ ማለት ነው። ምክንያቱም እሱ ያደረገው ፕራንክ አድርጓል አይደል? እሱ ራሱ እሱም እኮ ፕራንኩ ተቀብሏል እኮ ረዲ ዳኒ እኮ ፕራንክ እንደሆነ ተቀብሏል። አሁን ሀይሚን ወጥመ ሊዝ ነው። ሃይሚስ ካልታረቀች ድረስ ብሩክ እንትና ዳኒ የእውነት ሶሲን ይቅር እንዳይላትም። ምክንያቱም ቶፒክ አግኝተዋላ ኢትዮፕ የሚሰራበት እና እኔ ንጹሕ ነኝ ያለኩ ዛሬ በጣም ነው እያሳቀኝ። እኔ ንጹሕ ነኝ አንተ አጽያተኛ ነኝ ያለ ነው እሱ ያላደረገውም እንደ ይህንን ፕራንክ አድርጎታል። አይደለም በራሳችሁ ኮንፊደንስ ካላችሁ። አሁን ብሩኬ ያደረገው የምር በክፋት አይደለም የምር ሃይሚ ሳታምነው ቀርታ አይደለም፣ እንትናን ሱሲን እየተበቀለቻት ነው እንጂ የእውነት ብሩኬን ሳታምነው ቀርታ አይደለም። እኔም ያደረግኩት ከሃይሚ እመኔታ ስለምንተማመን ነው አላደለም፣ ስለሚተማመኑ ነው። እንዲህ እሷ እኮ እንትና ፋሲል ከፋሲል ጋር እንዲ ሲሆኑ እኔ እኮ አምንሻለሁ እያላት ነበረ። እንደዛ ሲያወራው፣ እንደዚህ ስትለው፣ እንደዚህ ዋሽተው ምናምን ስትለው እኔ ምንሻ አለው ብሎን የተቀበላት ሶ እንዴት አሁን እሷን አታምነው? እኔ ስታምነኛለች ወይ እኔ እንደ ሴት አስገብቼ ታምነኛለች ወይ ቦታ ለማወቅ ነው ብሎ አልኩ። በዛ ላይ አማላጅ እያደረገ ነው ቤተሰብ ማለት ነው። ሶ አሁን ቤተሰብ ጦርነት ተነስተዋል። አሁን ዳኒም ጦርነት ተነስተዋል። አሁን በቃ ዋናው መሰሷ ማነች? ሀይሚ ነች ማለት ነው። ሀይሚ ካልበረደች፣ ኦዲየንስም ጦርነት አይበርድም፣ የዳኔም ጦርነት አይበርድም ማለት ነው። እና አሁን የእውነት እግዚአብሔር እያስተካክልላቸው ሴጣን እየበጠበጠቸው ነው ጨረቃዎች ማለት ነው። ያሳዝናል። ምር ዛሬ ዳኔ ይቀብላል ብዬ አስቤ ነበረ ለካስ እሱ ባክግራውንድ ሌላ ተልእኮ አለው ማለት ነው። ሌላ ጣጣ ውስጥ ሌላ እንትን ውስጥ ገብቷል። ሌላ ታሪክ ውስጥ ገብቷል እንትና ማለት ነው። እንዴት የምታፈቅሩትን ሰው እንዴት አሳልፋችሁ ትሰጣላችሁ? የምታፈቅሩት አምስት አመት ኦልሬዲ አምስት አመት ሆናችሁ ሱሲ ማለት ነው። እንዴት እንደፈለክ ሁን ይሏል እሱ ማለት ነው። እንደዛ ሲለው ነው ትቶ ሄደው በጣም የተበሳጨበት እና እንደዛ የምታፈቅሩትን ሰው አሳልፋችሁ አትሰጡም መቼም ማለት ነው መቼም ከዛ ሰው ትጋፈጣላችሁ እንጂ የምትወዱትን ሰው አሳልፋችሁ መቼም አትሰጡም ሶ አሁን እሱ ዳኒ ቶቢክ ነው የፈለገው አንደኛ ነገር ሁለተኛ ነገር ከጀርባ ሰው አለ ማለት ነው አሁን ያው ወጥመድ ያደረገው ሀይሚን ነው ሀይሚን እንዴት ይህ ፕራንክ ማንም ፕራንክ ያደርጋል ብዙ ፕራንክ ታደርጋታለ እንዴት ይህንን ፕራንክ መቀበል አቃታት ከጀርባ የምታውቀው ነገር ቢኖር ነው የተሰማትና የተሰማኝ አለ እና ማለት ነው። እባካችሁ ይቅርታቸውን ተቀበሉ ኦልሬዲ አጥፍተናል ብለው እኮ ጥፋታቸውን አምነዋል። ይቅርታ ነው እየጠየቁ ያሉት፣ አመስቀናቸው ነው ኦልሬዲ የምር ይቅርታቸውን ተቀበሉ። ይቅርታን አልቀበልም ማለት ከእግዚአብሔር ጋር ግብ ግብ መያዙ ነው የምር ምክንያቱም እግዚአብሔር የፍቅር አምላክ ነው። የይቅርታ አምላክ ነው። የይቅር ባይ አምላክ ነው። እናንተ ይቅርታ አላደርግም ስትሉ እግዚአብሔር የይቅርታ አምላክ አይደለም እንደ ማለት እኮ ነው። ሶ በጣም ከባድ ነው። ማርያምን እባካቹ ይቅርታቸውን ተቀበሉ። ሃይምዬ እኔ ቆንጆ፣ ትላንትና ብሩኬ ተንበርክኮ ይቅርታ ሲልሽ እምቢ ብለሽዋል። ብዙ ኦዲንስ እምቢ ያስከፋውም። ኢትስ ኦኬ አንቺ የራስሽን ሪዝን ሊኖርሽ ይችላል። ምክንያቱም አንደኛ የራስሽን እንደዚህ ያደረግሽበት እሱን ለማስተማር የሞከርሽበትን ምናልባት ሶሲንም እየተበቀልሻት ነው ብዬ ነው የማስበው። ለመናገር መግቢያ ሰርተሽ እንት ለመምጣት ፈልገሽ ነው ብዬ አስባለሁ። ሁለትም ሶስተኛ ወገን እንደማያስፈልግሽ ነው። ምክንያቱም ከዚህ በፊት ሶስተኛ ወገን ገብተው ያስታርቆናል ብለሻል እና በዛ ወይ? ተረድቼሻለሁኝ። እና ማማዬ አሁን ሁለተኛ እንደዚህ ሲለምኗችሁ ሜቢ እንትና ሶሲ ትመጣለች ብዬ አላስብም። ትመጣለች ከመጣች፣ ነገሮቹ ብልሽልሽት ነው የሚወጡት እና ሁለታቸው ብቻ መጥተው የራሳቸውን የራሳቸውን እሱን እንደዚህ ያደረገበትን እሷም እንደዚህ ሆነችበትን ተወያይተው ይፈቱታል ብዬ ተስፋ አደርጋለሁኝ። እሱ አሁን ዳኒ፣ ነገርን አታክርር እባክህ አታክርር። እስኪ አንተን ብቻ ብረድ። እስኪ ተሸነፍ፣ የምር ተሸነፍ። ማርያምን እንዲህ እስኪ ተሸነፍ። እንዲህ ዛሬ ሌላ ሰው ሆነ ትመጣለህ።